ገብስ ለስኳር በሽታ ታማሚዎች ይፈቀዳል ወይ ለሚለው ጥያቄ እንግዲህ ገብስ ከጥራጥሬዎች ውስጥ አንዱ ነው። ብዙ ሌሎች ጥራጥሬዎች አሉ። ለምሳሌ እንደ ስንዴ፣ አጃ፣ ቡኒ ሩዝ፣ በቆሎ፣ ማሽላ፣ ዳጉሳ የመሳሰሉ። ከነዚህ ጥራጥሬዎች ጋር ሲነጻጸር ገብስ የጥራጥሬዎች ሁሉ ንጉሥ በመባል ይታወቃል። የደም ስኳር መጠን ለማረጋጋት ተመራጭ ከሆኑ ምግቦች ውስጥ በግንባር ቀደም የሚ ጠቀስ የጥራጥሬዎች አይነት ነው። ለምንድን ነው ይሄንን የተባለው? ከዚህ አባባል ጀርባ ምን ሳይንቲፊክ የሆነ እውነታ አለ ምለው ነው የምንፈትሸው ዛሬ። ገብስ እንደውም ከቅርብ ጊዜ ወዲህ የደም ሱካር መጠን ለመቆጣጠር ብቻ ሳይሆን ቴራፒቲክ ቫሊዩ እንደውም እንደ ህክምና እንደሚያገለግል ውጤቶች ያሳያሉ። ፈረንጆች ጁላይ 24 ኢንተርናሽናል ጆርናል አፍ ፉድ ሳይንስ ኢን ቴክኖሎጂ በሚል መጽሄት ላይ የወጡ የጥናት ሀሳቦችን ሊትሬቸር ሪቪው ነው እዚህ ጋር የወጣው። ብዙ ነጥቦችን ያሰባሰበ ገብስ የያዘ መረጃ ነው ይሄኛው። ይህንን ሀሳብ ጨመቃ አድርገን ስናስቀምጠው የገብስ አንቲዲያቤቲክ ወይም ስኳር በሽታን ለመቆጣጠር የሚያገለግልበት ዋና ነጥቦች የደም ስኳር መጠንን ያወርዳል። የኢንሱሊን ሴንሲቲቪቲውን ይጨምራል። እንዴት ነው የሚለውን ከፊት የምናይ ይሆናል። አንጀታችን ውስጥ ኃይል ሰጪ ምግቦችን የሚፈጩ እንዛይሞች አሉ። እንዛይሞች ላይ ተጽዕኖ ያሳድራል። የኮሌስትሮል መጠን ላይ ተጽዕኖ ያሳድራል። ሾርት ቼን ፋቲ አሲድ የሚባሉት አንጀት አካባቢ ከፋይበር የሚመረቱ መጠናቸው እንዲጨምርና የአንጀት ጤንነትን ያስተካክላል። ሁለት የገብስ አይነቶች አሉ። ገብስ እንግዲህ ከላይ በኩል የሚገኝ ሽፋን አለ፣ ሀስክ ምንለው። ያንን ሙሉ በሙሉ ፈትገን የምናነሳው ከሆነ ፒርልድ ወይም ፕሮሰስድ የሆነ ልንል እንችላለን። ነገር ግን አውልድ በርሊ የምንለው የላይኛው ቅርፍቱ ሙሉ በሙሉ ሳይነሳ የማይበላው ክፍል ብቻ ተነስቶ ሳይፈተግ ያለ ገብስ ማለት ነው። እነዚህ ሁለት የገብስ አይነቶች የተለያየ ኮምፖዚሽን ወይም የተለያየ ስብጥር ያላቸው ናቸው። ልዩነቱን በኋላ ላይ የምናይ ይሆናል። ገብስ ሲፈተግ ምንድን ነው የሚፈጠረው? አንድ ጥራጥሬ ሙሉ ነው ለማለት ሶስት ክፍል ያስፈልገዋል። የውጭኛው ብራን የምንለው መካከለኛው እንዶስፐርም እና የውስጠኛው ደግሞ ጀርም የምንለው ማለት ነው። ብራን ከፍተኛ የሆነ ፋይበር በውስጡ የያዘ ቫይታሚኖች፣ ሚነራሎች የሚገኙበት የጥራጥሬዎች ክፍል ነው። ይሄ ብዙ ጊዜ ጥራጥሬዎች በፋብሪካ በሚቀናበባበሩበት ጊዜ የላኛው ክፍል ጠቆር ያለ ስለሆነ ለእይታ ስለማይመች ይነሳል። የውስጠኛዋ ነጯ ክፍል ትቀራለች። ነጯ ክፍል ምንድን ነች? ነጯ ክፍል ካርቦሃይድሬት ነች፣ ኃይል ሰጪና የተወሰነ ፕሮቲን ነው የሚገኝበት። የውጨኛው ፋይበር ሲነሳ? የኃይል ሰጪው ካርቦሃይድሬት ብቻ ይቀራል ማለት ነው። የመካከለኛው ደግሞ አነስተኛው ጀርም የምትባሏ ጤናማ የሆነ ቅባት፣ የተወሰኑ ቫይታሚኖች ይገኙበታል። ስለዚህ የውጭኛው ክፍል የአንድ ጥራጥሬ ጤንነት ሁኔታውን የሚወስን ክፍል ነው ማለት ነው። አንድ ያልተፈተገ ገብስ አንድ ኩባያ ወይም መቶ ግራም የሚደርሰው ገብስ ውስጥ እስከ ሰባ ፐርሰንት የሚደርስ የቀን ፍጆታችን ወይም የቀን ፍላጎታችን የሚሸፍን ፋይበር አለ ከፍተኛ ነው ማለት ነው። ሰባ ሦስት ነጥብ አምስት ግራም የሚደርስ ካርቦሃይድሬት አለ። ይሄ ካርቦሃይድሬት ብዙ ነው ግን በቀን ውስጥ ከሚያስፈልገን 24% ብቻ ነው የሚይዘው። ካርቦሃይድሬቱ ከፍተኛ ቢሆንም የፋይበር መጠኑ ከፍ ያለ ስለሆነ አሁንም ሰውነት ላይ ያለው ተጽዕኖ አነስተኛ ነው የሚሆነው። ፕሮቲን አለበት፣ እስከ 25% የሚደርስ የቀን ፍጆታ ፕሮቲንን ሊሸፍንልን ይችላል። ቅባት አለው፣ የቅባት መጠን አነስተኛ ቢሆንም ሹገር ሲምፕል ሹገር በጣም አነስተኛ የሆነ ነው ያለው። ስለዚህ በእነዚህ ስብጥሮች ገብስን ብታዩት በጣም ተመራጭ የሆነ ምግብ ውስጥ ይካተታል ማለት ነው። ቫይታሚኖችን ብናያቸው ቢ1፣ ቢ2፣ ቢ3፣ ቢ6፣ ቢ9 እነዚህ ቢ ኮምፕሌክስ ቫይታሚኖች ኦልሞስት ሊሆን ትንሽ ነው የሚቀረው። ቫይታሚን ቢዎች በአብዛኛው ጊዜ ለኃይል ሜታቦሊዝም ወ ኢነርጂ ሜታቦሊዝም ላይ ነው ተጽዕኗቸው። ኤነርጂ ሜታቦሊዝም ማለት ምግብ የማቃጠል ሂደትን የሚያግዙ ማለት ነው። በተጨማሪ የራሳቸው የራሳቸው ፋንክሽን አላቸው። ግን ከስኳር በሽታ ጋር ያለን ኢንትረስት ወይም ፍላጎታችን ምንድን ነው? ምግብ የማቃጠልና ከሰውነት ጋር የማዋሄድ ሂደት እስከሆነ ድረስ እነዚህ ቫይታሚኖች ምግብ የመቃጠልና ከሰውነት ጋር የማዋሄድ ሂደትን የተለያዩ ኢንዛይሞች ኮፋክተር በመሆን የሚያገለግሉ ቫይታሚኖች በውስጡ አሉት። በሶስተኛ ደረጃ ሚነራሎችን ብናያቸው ለስኳር በሽታ አስፈላጊ የሆኑ ሚነራሎችን በከፍተኛ መጠን ይዟል። ለምሳሌ ማግኔዚየም፣ ፖታሽየም፣ ዚን፣ ኮፐር፣ ማንጋነስ፣ ሴሌኒየም፤ እነዚህ በጣም አስፈላጊ የሆኑ ሚነራሎች ናቸው። ማግኔዚየም ሳፕሊመንት ለማግኘት የሚቸገር ሰው ገብስን እንደ ዋና ምግብ አድርጎ በጤፍ በሩዝ ቦታ ተክቶ መመገብ ይችላል። ለምሳሌ 133 ሚሊግራም የሚደርስ ማግኒዥየም አለበት። ማግኔዥየም አሁንም ለኢነርጂ ሜታቦሊዝም፣ ለነርቭ ጤንነት፣ ለጡንቻ ጤንነት እጅግ በጣም አስፈላጊ የሆነ ሚነራል ነው። እንዲሁም ዝንክ፣ ኮፐር ኮፐር አንቲኦክሲዳንት ነው። ማንጋነስ እንደዚሁ ለኢነርጂ ሜታቦሊዝም አስፈላጊ የሆነ ሴሌኒየም እንደዚህ አንቲኦክሲዳንት ነው። እነዚህ ሚነራሎችን ይዟል። ሌላው ለገብስ ተመራጭነት ምክንያት የሆኑ ንጥረ ነገሮች አሉት። አንደኛው ቤታ ግሉካን ነው። ከጥራጥሬዎች ተመራጭ እንዲሆን ወይም በአንደኛ ደረጃ የጥራጥሬዎች ንጉስ እንዲባል ካደረጉ ነገሮች ውስጥ አንዱ በጣም በውሃ የሚሟሟ ቤታ ግሉካን የተባለው ፋይበር ነው። ሌላው ፌኖሊክ አሲድ የሚባሉ ኮምፓውንዶች አሉ። እነዚህ አንቲ ኢንፍላማቶሪ ናቸው፣ አንቲ ኦክሲዳንት ናቸው። እነዚህ ኢንፍላሜሽንና ኦክሲዴሽን በስኳር በሽታ ታማሚዎች ከፍተኛ ሆኑ ለ ጉዳት ምክንያት የሆኑ ክስተቶች ናቸው። እነዚህን ለመከላከል ይረዳል። ሌላው ቶኮፌሮል ቫይታሚን ኤ አንቲኦክሲዳንት ነው። ሊግናንስ የሚባሉት የልብ ጤንነትን ለማስጠበቅ የሚረዱ ተጨማሪ ኮምፓውንዶች ናቸው ማለት ነው። ገብስ ለጤና የሚሰጠውን ጥቅም የሚወስነው በገብስ ውስጥ ያየናቸው ንጥረ ነገሮች ናቸው። ሜታቦሊክልስ በአንደኛ ደረጃ ይጠቀሳል። ለዚህም ደግሞ ጥቅሙን እንዴት ነው የሚሰጠው? ኢንሱሊን ሴንሴቲቪቲውን ይጨምራል የደም ስኳር መጠን እንዳይጨምር በፋይበር ምክንያት ይከላከላል። ለኢንሱሊን ሴንሲቲቪቲ ዋና ምክንያት ፋይቶ ኬሚካልስ የሚባሉ ናቸው። አንድ ገብስ እስከ መቶ ሃምሳ አምስት የሚደርስ የተለያዩ ፋይቶ ኬሚካሎች በውስጡ ሊኖራቸው ይችላል። ፋይቶ ኬሚካሎች አንቲ ኦክሲዳንት ናቸው። በተጨማሪ ኢንሱሊን ሴንሲቲቪቲ ይጨምራሉ። እንዲሁም ከቆሽት ወይም ከባንክሬስ የሚመነጨውን ኢንሱሊን መጠን እንዲጨምር ምክንያት ሊሆኑ ይችላል። የልብ ጤንነትን አንስተናል። የልብ ጤንነት ከሚወስኑ ፋክተሮች ወይ ምክንያቶች ውስጥ አንደኛው የኤልዲኤል መጠን፣ ሌላው ትራይግሊሰራይድ፣ ቶታል ኮሌስትሮል እያልን የቅባት መጠኖችን ልንደረድር እንችላለን። ነገር ግን የኤልዲኤል መጠን እንዲቀንስ የፋይበር መጠን እጅግ በጣም ወሳኝ ነው። በዚህ ምክንያት ለልብ ጤንነት ከፍተኛ የሆነ አስተዋጽኦ ያደርጋል። ሌላው የአንጀት ጤንነት ነው። አሁን አሁን የአንጀት ጤንነት ለአይምሮ ጤንነት ለሙሉ ጤንነታችን እጅግ በጣም ወሳኝ እየሆነ መጥቷል። ጋት ሄልዝ ብዙ በዘመናዊ ሳይንስ ቦታ እየወሰደ ያለ የሳይንስ ክፍል ነው። ለዚህ ደግሞ አንጀት ጤንነት ዋና ምክንያት አሁንም ፋይበር ነው። ፋይበር ወደ ሾርት ጀንፋቲ አሲድ በመቀየር ለባክቴሪያዎች እንደ ምግብነት ያገለግላል። የባክቴሪያ ጤንነት፣ የሰውነታችን ጤንነት እንደሚወስኑ ብዙ ጥናቶች እየጠቀሙ መጥቷል። ሌላው አንድ ምግብ ጤናማ ቢሆንም የአዘገጃጀት መንገድና ስርዓት ምግቡ ጉዳት እስከሚያስከትል ደረጃ ሊያደርስ ይችላል። የምትወስዱት መጠን የአዘገጃጀት ስርዓት፣ ከሌሎች ምግቦች ጋር የምታደርጉት ስብጥር፣ የምትወስዱት መጠን የምግብን ጤንነት ሊወስን ይችላል፣ የብስለት ደረጃ ጭምር። ስለዚህ አሁን እስቲ ልዩነቱን እኔ ሙሉ ያልተፈተገ እና በጣም የተፈተገ ገብስ ነው። ልዩነታቸውን ብናይ ብዙ ያልተፈተገው ሆል ምንለው ፋይበር መጠን ለምሳሌ 17.3 ግራም ስትፈከፍጉት ወደ 7 ግራም የሚደርስ ፋይበር ይጠፋል። ፕሮቲን 15 የነበረው ወደ 9.9 ግራም ይቀየራል፣ የተወሰነ ይጠፋል። ማግኔዚየም 133 ሚሊ ግራም መጠኑን የሚይዘው ወደ 79 ይወጣል፣ ኦልሞስት በግማሽ ይቀንሳል። አይረንም እንደዛው። ግላይሴሚክ ኢንደክሱን ብታያቸው ይሄ በብዛት ያልተፈተገው ገብስ ግላይሴሚክ ኢንደክሱ በዝቅተኛ ደረጃ ነው የሚገኘው ከ28 እስከ በታች ሲሆን ዝቅተኛ ነው ማለት ነገር ግን ከላይ ያለውን ይሄን ሽፋኑን በደንብ በምታነሱበት ጊዜ ግላይሴሚክ ኢንደክሱ እስከ 60 ከአምሳ አምስት በላይ ይሆናል፣ ወደ ሚዲየም ይደርሳል። ያ ማለት የደም ሱካር መጠናችሁ ቶሎ ከፍ ሊያደርግባችሁ ይችላል ማለት። ስለዚህ ምግብ የምናዘጋጅበት መንገዶች በራሳቸው በደም ሱካር መጠን ላይ የራሳቸው አስተዋጽኦ አለው የሚለውን ይነግረናል። ይሄኛው የደም ሱካር መጠን ለመቆጣጠር እንዴት ነው የሚረዳው? እንደ መድኃኒትነት የተዘረዘረበት ምክንያት ምንድን ነው? ቅድም እንዳልኳችሁ ፋይበሩ በአንደኛ ደረጃ ኢቭን ከአጃ ጋር ሲነጻጸር ከአጃም የሚበልጥ ፋይበር አለው። ሌላው ፋይቶ ኬሚካሎች ናቸው። መቶ ሃምሳ አምስት የሚደርስ ፋይቶ ኬሚካሎች አሉ። እነዚህ የኢንሱሊን ሴንሲቲቪቲ ይጨምራሉ፣ ከፓንክሬስ የሚመነጭ ኢንሱሊን መጠን ይጨምራሉ። ስለዚህ የደም ስኳር መጠንን ያወርዳሉ ማለት ነው። የአንጀት ጤንነትን በማስጠበቅ የምግብ ፍላጎታቸውን በመቀነስ በነዚህ መንገዶች በጠቅላላ የደም ስኳር መጠን በፍጥነት ከፍ እንዳይልና ለረጅም ጊዜ ተረጋግቶ እንዲቆይ የራሱ አስተዋጽኦ ያደርጋል በዚህ ምክንያት ብለት ሹገር ስታብላይዘር በመባል ይታወቃል ማለት ነው። ሰው እንዴት ነው መጠቀም ያለባቸው? ገብስ ብዙ ጊዜ ኢትዮጵያ ውስጥ ምግቦች በተወሰኑ ውስን በሆኑ መንገዶች እንጠቀምና መሰላቸት ሁኔታዎች አሉ። ነገር ግን በብዙ መንገድ ገብስን መጠቀም ይቻላል። የገብስ ሾርባ ሊሰራ ይችላል። የገብስ ዳቦ አሁን ተለምዷል። የገብስ ገንፎ ሊሰራ ይችላል። ገብስ ከሌሎች ነገሮች ጋር ተቀላቅሎ እንደ እንጀራ ሊሰራ ይችላል። የገብስ ውሃ መጠጣት ይቻላል። ከፍተኛ የሆነ አንቲኦክሲዳንት እና ዲቶክስ ሰውነት ለማድረግም እንዲሁም ስኳር መጠን ባላንስ ለማድረግ ይጠቅማል። አንድ ኩባያ ወይም ግማሽ ኩባያ ገብስ ወስዳችሁ በአንድ ሌትር ውሃ ላይ እስከሚበስል ድረስ ካቆያችሁ በኋላ ውሃውን አጥላችሁ ሎሚ ወይም ሌላ ስኳር ከሌላችሁ ማርም ጨምራችሁ ውሃውን መጠጣት ትችላለች። ይሄ ከፍተኛ የሆነ ጥቅም እንደሚሰጥ ነው ጥናቶች የሚጠቁሙት ገብስን ከሌሎች ዱቄት ጋር አዋሂዳችሁ ወይም አቀላቅላችሁም መጠቀም ትችላላችሁ። ነገር ግን አሁንም የአንድ ምግብ ጤንነትን የሚወስነው ምን ያክል መጠን ነው የምትወስዱት። ፖርሽን ሳይዝ ማተር ያደርጋል። ከካርቦሃይድሬት ስላለው ጤናማ ፕሮቲንና ጤናማ ቅባት ጋር ማቀላቅል አስፈላጊ ነው የሚሆነው ማለት ነው። ገብስን ስትጠቀሙ ማድረግ ያለባችሁ አንዳንድ ጥንቃቄዎች አሉ። ገብስ እንግዲህ ግሉትን የሚባል ፕሮቲን አለ። ግሉትን የሚባለው የጥራጥሬዎች ፕሮቲን ነው። በተለይ በስንዴ እንደዚህ በገብስ ውስጥ የሚገኝ ነው። ዳቦ ሆኖ በሚቦኩበት ጊዜ እንዲለጠጡ የሚያደርግ ፕሮቲን ነው። ለዚህ ፕሮቲን በጣም ሰንሴቲቭ የሆናችሁ ሰዎች አላችሁ። ስንዴ ስትበሉ የምትታመሙ ወይም ገብስ፣ ሌሎችም ጥራጥሬዎች አሉ ስትመገቡ የምትታመሙ ሰዎች አሉ። እናንተ ለግሉትን ሰንሴቲቭ ናችሁ ማለት ነው። ምን ማለት ነው? ለፕሮቲኑ ሰውነት ሪያክሽን ይፈጥራል። አንጀት መቆጣት ይመጣል። ከዛ ሆድ ቁርጠት፣ መንፋት፣ ሰገራ ማስቀመጥ ወይ ሰገራ ድርቀት ይመጣል። ከዛ አልፎ ሲስተሚክ የሆነ የተለያዩ ሰውነት ላይ ስሜት ሊመጣ ይችላል። ራስ ምታት፣ ቆዳ ላይ ሽፍ ማለት፣ ድብርት፣ ጭንቀት፣ ድካም፣ ድካም ማለት የተለያዩ ስሜቶችን ይዞ ሊመጣ ይችላል ግሉትን ሴንሲቲቪቲ ካለ። ስለዚህ ግሉትን ሴንሲቲቪቲ ካላችሁ ገብስን ማስወገድ ያለባችሁ። ሁለተኛውም ፋይቲክ አሲድ የሚባለው ፋይቲክ አሲድ ጸረ ምግብ ንጥረ ነገር ምግብ ውስጥ የሚገኝ ነገር ተብሎ ይወሰዳል። ስለዚህ አንዳንድ ሚነራሎችን፣ ቫይታሚኖችን ሰውነት ውስጥ እንዳይገቡ ሊከላከል ይችላል። ይሄንን ተጽዕኖ ለመቀነስ ገብስን የተወሰነ ውሃ ላይ አሳድራችሁ ሶክ አድርጋችሁ፣ ወይም የተወሰነ ደረጃ ሲበቅል አሁን እንደ ብቅል አይነት ሲሆን መጠቀም ትችላላችሁ። ይሄ ደግሞ ፋይቲክ አሲድ መጠኑን እንደሚቀንስ ይነገራል። ሌላው ከፍተኛ ፋይበር ስላለው ለአንዳንድ ሰዎች አሁንም ሆድ ውስጥ ጥሩ ያልሆነ ስሜት እንዲፈጠር፣ ሆድ ጋዝ እንዲበዛ፣ ሆድ የመንፋት አይነት ስሜት እንዲከሰት ምክንያት ሊሆን ይችላል። ያንን ጥንቃቄ ማድረግ ይኖርባቸዋል ማለት ነው። እንግዲህ ስናጠቃልለው የገብስ ለስኳር በሽታ እንደ መድኃኒትነት የሚያገለግልበት ዋና ምክንያት በሶስት ዋና ዋና ንጥረ ነገሮች ነው፣ በፋይበር ምክንያት ነው፣ በፋይቶኬሚካል እና እንዲሁም አንቲኦክሲዳንት የሆነ ባህሪው ነው ተመራጭ ያደረገው። እንግዲህ በፋይበር ምክንያት የደም ስኳር መጠን እንዲረጋጋ ያደርጋል። የኢንሱሊን ስራው ብቃት እንዲጨምር እና ከቆሽት የሚመነጨው የኢንሱሊን መጠን እንዲጨምር ያገዛል። እንዲሁም በአንጀታችን ኃይል ሰጪ ምግቦችን ወደ ስኳር የሚቀይረው እንዛይሞች እንደ አልፋ አሚሌዝ እና አልፋ ግሉኮሳይደዝ የሚባሉ እንዛይሞች ስራቸውን እንዲ ቀንስ በማድረግ የደም ስኳር መጠን እንዳይጨምር በተለይ ከሀይል ሰጪ ምግቦች ወይም በገብስ ውስጥ ያለው ሀይል ሰጪው ካርቦሃይድሬት ስኳሩን እንዳይጨምር ያደርጋል። ሌላው በፋይበር ምክንያት የኮሌስትሮል መጠን ይቀንሳል። ቶታል ኮሌስትሮል፣ ኤልዲኤል መጠን ይቀንሳል፣ ኤችዲኤል መጠን ከፍ ያደርጋል። በሌላ በኩል ደግሞ ፋይበሩ ወደ ሾርት ቼን ፋቲ አሲድ በመቀየር አንጀት ውስጥ ያለው ባክቴሪያዎችን እንደ ምግብ በማገልገል የአንጀት ጤንነትን ይጨምራል። ኢንፍላሜሽን ይቀንሳል። እንዲሁም ሙሉ የሰውነታችንን ጤንነት የተስተካከለ እንዲሆን ከፍተኛ አስተዋጽኦ ያደርጋል። በዚህ ምክንያት ገብስ እንግዲህ የጥራጥሬዎች ንጉስ፣ እንዲሁም የደም ስኳር መጠንን ለማረጋጋት የሚረዳ ምግብ አይነት ነው ተብሎ ይወሰዳል። ዛሬ ቪዲዮ ይህንን ይመስላል። ሌላ ጊዜም ደግሞ እንደዚህ ትምህርታዊ የሆኑ ቪዲዮችን አዘጋጅቼላችሁ እመጣለሁ። እስከዛው ድረስ መልካም ጊዜ